እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት? ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁም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 ስቲም ሳውና ባዞና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ የምቾት የተድላ ቦታ በዓለም ከተማዋ ዱባይ፣ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬተሪንግ ተመረቀ። ኩቺና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦቹን ለሰርግ፣ ለእዝን ቤቶች፣ ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የዐብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ። ጤና ይስጥልኝ፣ እንደምናመሻችሁ ተመልካቾቻችን፣ ይህ አዋዜ ነው። ዛሬ እለቱ ሰኞ የካቲት 24 2017 ነው። ከተለያዩ የዓለማችን ክፍሎች የደረሱንን ዋና ዋና ወሬዎች እናቀርባለን። በላይ በቀለ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ንግግር ከፈለጋችሁ ንጹሐንን በሚሳኤሎችና በመድፎች ኢላማ አታድርጉ ብለዋል የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ለሩሲያ ዛሬ ባለፈው ሳምንት ብቻም ከአንድ ሺህ በላይ የድሮን እንዲሁም ደግሞ ከ1300 የሚልቅ የቦምብ ከ20 በላይ የሚሳይል ጥቃት ዩክሬን ላይ መፈጸሙን ለአብነት ጠቅሰዋል ፕሬዚዳንቱ። የአሜሪካ አቅጣጫ መቀየርና ወደ ሩሲያ ማዘንበሏ አውሮፓን እንዳስጨነቀ ቀጥሏል። አሁንም ትላንት በለንደን የተሰባሰቡት የአውሮፓ መሪዎች በተለያዩ ጉዳዮች ላይ ከስምምነት መድረሳቸውን ሲያስታውቁ ለዩክሬን የሚሰጡትን ድጋፍ ለማጠናከር ቃል ገብተዋል። ከሩሲያ ጋር የሚደረግ ማንኛውም የሰላም ስምምነት የዩክሬንን ደህንነትና ሉዓላዊነት የሚያረጋግጥ መሆን እንደሚገባውም ገልጸዋል። ስምምነት ከተደረሰ በኋላ ዩክሬን ሌላ ወረራ እንደማይፈጸምባት የመከላከያ ኃይሏን ለማጠናከርም ተስማምተዋል መሪዎቹ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ለዩክሬን ሚሳይል መግዣ ተጨማሪ የሁለት ቢሊዮን ዶላር ድጋፍ ለማድረግ ቃል ሲገቡ ሌሎች ሀገሮችም በተዋረድ ገቢና ወጪያቸውን እያዩ የበኩላቸውን እንደሚያደርጉ ገልጸዋል በጉባኤው የፈረንሳይ የፖላንድ ኖርዌይ ቼክ ሪፐብሊክ ዴንማርክ ጀርመን ሆላንድ ሩማኒያ ፊንላንድ ጣሊያን ስፔን እና የካናዳ መሪዎች የተገኙ ሲሆን የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደርሊን እና የኔቶ ዋና ጸሐፊ ማርክ ሩት ተጋብዘው ንግግር አድርገዋል። የኔቶን መልሶ የመደራጀት አስፈላጊነት አጽንኦት ሰጥተው የገለጹ ሲሆን፣ በተለይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለኔቶ የምትሰጠውን ድጋፍ ለማቆም መወሰናቸው አባል ሀገራትን ስጋት ላይ ጥሎ ሰንብቷል። አባል ሀገራት ለኔቶ ከሚያደርጉት መዋጮ አብላጫውን ትሰጥ የነበረችው አሜሪካ ከመሆኑ አንጻር አሁን ክፍተቱን ለመሙላት ሀገሮች መዋጮአቸውን ሊያሳድጉ ተገደዋል። ከአመታዊ ገቢያቸው ለኔቶ ይሰጡ የነበረውን ሁለት በመቶ መዋጮ ቢያንስ ወደ ሶስት በመቶ ሊያሳድጉ እንደሚገባም ይህንኑ የትናንቱን የለንደን ጉባኤ ተከትሎ የዩክሬን ፕሬዝዳንት ዘሌንስኪ ሩሲያ ሌሊቱን በካርኪቭ ሰማንያ ድሮኖች አሰማርታ ጥቃት ስትፈጽም ማደሯን ይፋ አድርገዋል። በጥቂቱ ስምንት ሰላማዊ ሰዎች መገደላቸውን እናም ሞስኮ የሰላም ንግግር ከፈለገች ንጹሐንን ኢላማ ማድረግ ሚሳኤል መተኮሷን ልታቆም ይገባል ሲሉ አስጠንቅቀዋል። ዜሌንስኪ አሜሪካንን ከጎን ማሰለፏ የልብ ልብ የሰጣት ሩሲያ በበኩሏ ዘሌንስኪን የዲፕሎማሲ አቅም ያነሳቸው ደካማ ስትል ወርፋለች። በክሬምሊን ቃል አቀባዩ በኩል ማለት ነው። ዘሌንስኪ በነጩ ቤተ መንግስት ከትራምፕ ጋር ሰጣ ገባ ገጥመው ከተመለሱ ወዲህ ሩሲያ ድምጿን ስታሰማ ያሁኑ ለመጀመሪያ ጊዜ ነው። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ቮከር ተርክ በሌላ በኩል ዛሬ በሰጡት መግለጫ የአሜሪካ የፖሊሲ ለውጥ በጣሙን እንዳሳሰባቸው ገልጸዋል። አሜሪካ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የያዘችው ተጨባጭ የአቅጣጫ ለውጥ ከባድ ቀውስ እያስከተለ ነው ብለዋል ኮሚሽነሩ። ምንም እንኳን ትራምፕን በስም ባይጠቅሱም በጋዜጠኞችና በመንግስት ሰራተኞች ላይ ማስፈራራትና የመረጃ ማዛባት እየተፈጸመ በመሆኑ የተቋማት ሕልውና አደጋ ላይ ወድቋል ሲሉ ወቅሰዋል ኮሚሽነሩ አከሉናም ጦርነቱን ለማስቆም የሚደረጉ ማንኛውም ውይይቶች የዩክሬንን ደህንነትና የሰብአዊ መብት ጥበቃ ሊያካትት እንደሚገባ አስገንዝበዋል። ወደ ሌላ ዜና ስናልፍ በርካታ የአረብ ሀገራትና የመንግስታቱ ድርጅት እስራኤል ሰብአዊ እርዳታ ወደ ጋዛ እንዳይገባ መዝጋቷን አወገዙ። ግብፅና ኳታር የእስራኤል እርምጃም የተኩስ አቁም ስምምነቱን የሚጥስ ነው በማለት ሲያወግዙ የመንግስታቱ ድርጅት የሰብአዊ እንቅስቃሴ ኃላፊ ታም ፍሌቸር ስጋት እንዳደረባቸው ገልጸዋል። የኳታርና የግብፅ ውጭ ጉዳይ ሚኒስትሮች ባወጡት መግለጫ እስራኤል ወደ ጋዛ የሰብአዊ እርዳታ መተላለፊያዎችን መዝጋቷ የተኩስ አቁሙን በግልጽ የሚጥስ፣ ዓለም አቀፍ ሕጎችንም የሚጻረር ነው ሲሉ አውግዘዋል። ሳውዲ አረቢያም በተመሳሳይ የእስራኤልን ድርጊት በመቃወም መግለጫ አውጥታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሐማስ የእርዳታ አቅርቦቶችን እየዘረፈ ለሽብር ተግባሩ እየተጠቀመ በመሆኑ ነው እርምጃ የወሰድ ነው በማለት ገልጸዋል። እንዲሁም ሐማስ ተኩስ አቁሙን ለማራዘም በአሜሪካም የቀረበውን ሀሳብ ውድቅ አድርጓል ሲሉም ከሰዋል ኔታንያሁ። የሐማስ ቃል አቀባይ በበኩሉ የእስራኤልን ጋዛን የመዝጋት እርምጃ በተኩስ አቁም ስምምነቱ ላይ የተፈጸመ ግልበጣ ነው ብሏል። በእስራኤልና ሐማስ መካከል የተደረሰው ተኩስ አቁም ስምምነት ለ15 ወራት ውጊያ እንዲቆም፣ 33 የእስራኤል ታጋቾችና 1900 ፍልስጤማውያን እስረኞች እንዲለቀቁ ይፈቅዳል። በጀርመን ዛሬም ሌላ ሰዎችን ሆን ብሎ በመኪና የመግጨት ጥቃት መፈጸሙ ተሰምቷል። በምዕራብ የጀርመን ከተማ ማንሄም አንድ ግለሰብ መኪና በፍጥነት እያሽከረከረ የተሰበሰቡ ሰዎችን በመግጨት ሁለት ሲገድል በርካቶችን ማቁሰሉ ታውቋል። ተጠርጣሪው ግለሰብ ዕድሜው አርባ ጀርመናዊ ሲሆን ጥቃቱን ከፈጸመ በኋላ ሊያመልጥ ሲል ተይዘዋል ነው የተባለው። ማንነቱና ሌላ አብሮት ያለ ረዳት ስለመኖሩ ፖሊስ እስካሁን ዝርዝር መረጃ አልሰጠም። እንዲህ ያለ ጥቃት በጀርመን እየተደጋገመ ሲሆን ባለፈው ታህሳስ የገና በዓል ሸመታ ላይ የነበሩ ገበያተኞችን አንድ የ50 ዓመት ዕድሜ ያለው ሳውዲ ተወላጅ በመኪና ገጭቶ ስድስት ሰዎች መግደሉና 300 የሚደርሱ ማቁሰሉ ይታወሳል። ባለፈው ወርም በሙኒክ በተመሳሳይ ጥቃት ሁለት ሰዎች ሲገደሉ፣ ጥቃቱን ያደረሰው የ24 ዓመት የአፍጋኒስታን ስደተኛም ተይዟል። አብዛኛውን ጥቃት የሚፈጽሙት ደግሞ የውጭ ስደተኞች ከመሆናቸው አንጻር ሀገሪቱ የስደተኛ አቀባበል ህጓን እንድትፈትሽ በርካታ የፓርላማ አባላት ግፊት እያደረጉ ናቸው ይባላል። በጀርመን በጥቂቱ ከ14 ሚሊዮን በላይ ስደተኞች መኖራቸው ሲነገር ይህም ከዓለማችን ከፍተኛ ቁጥር ያላቸው ስደተኞች መዳረሻ ከሆኑ ሀገራት መካከል አንዷ ያደርጋታል። ከነዚህ ውስጥ ቢያንስ አንድ ሚሊዮን የሚሆኑት ህገወጥ ወይም ወረቀት የሌላቸው እንደሆኑ ይነገራል። በመጨረሻም ከዓለማችን ከፍተኛ ደም ለጋሾች መካከል አንዱና ከሁለት ሚሊዮን በላይ ህፃናትን ህይወት እንዳተረፉ የሚነገርላቸው የአውስትራሊያው ጄምስ ሃሪሰን ከዚህ ዓለም በሞት ተለዩ። ሃሪሰን በ88 ዓመት ዕድሜያቸው ከአልጋቸው ጋደም እንዳሉ ለዘላለሙ ማሸለባቸውን ቤተሰቦቻቸው ገልጸዋል። ሃሪሰን ከከፍተኛ ደም ለጋሽነታቸው በተጨማሪ የሚታወቁት በደማቸው ያለው ፕላዝማ እምብዛም በሌሎች ላይ የማይገኝ አንቲቦዲ አንቲዲን የያዘ በመሆኑ ነው ይባላል። ይህም አንቲዲ የገዛ ደማቸው ጽንሳቸውን ለሚያጠቃባቸው ነፍሰ ጡር ሴቶች እየተሰጠ በጥቂቱ ከ2 ሚሊዮን በላይ ህፃናትን ህይወት ታድጓል ነው የሚባለው። የ14 ዓመት ታዳጊ ሳሉ ቀዶ ሕክምና ያደረጉት ጀምስ ሃሪሰን በደም ልገሳ ህይወታቸው በመትረፉ እስከ ዕድሜያቸው ፍጻሜ ደም ለመለገስ ቃል ይገባሉ። እናም ከ18 ዓመታቸው የጀመረው የፕላዝማ ልገሳቸው በሳምንት ሁለት ጊዜ እየተካሄደ እስከ 81 ዓመት ዕድሜያቸው ዘልቋል። ለ63 ዓመታት ያለማቋረጥ ደም በመለገሳቸውም ትልቅ ክብርና አንቱታ አትርፈዋል። የሃሪሰን ደም እንዴት በአንቲዲ የበለጸገ ሊሆን እንደቻለ ግልጽ መልስ ባይሰጥም ያኔ በ14 ዓመት እድሜያቸው ከሌላ ከተቀበሉት ደም ጋር የተገናኘ ሳይሆን እንዳልቀረ ዘገቦች አመልክተዋል። ተመልካቾቻችን እንግዲህ የምሽቱ ዋና ዋና ዜና በዚሁ አበቃ። በላይ በቀለ ነኝ። የምትከታተሉት አዋዜ ነው። መልካም ጊዜ እመኛለሁ። ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ፣ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁም ሌላስ ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና ና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለ። ሁለት ግዙፍ 2 ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የሕፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም ስቲም ሳውና ባዝና ማሳጅ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ ባጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን፣ ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽህፈት ቤት አጠገብ እልልታ የምቾት የተድላ ቦታ በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እንሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬትሪንግ ተመረቀ። ኩችና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝን ቤቶች፣ ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለት ማለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አዲስ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ።